በ1950 ዓም በቶኪዮ ዶጆ ውስጥ አንድ ሰው በግድግዳው ላይ ተለጥፎ የነበረን ሰው ምስል እየተመለከተ ይህንን ሰው ፈልጎ እንደመጣ ይናገራል። ተማሪዎቹም ሲገባ ሊያስቆሙት ሞክረው ነበረ። ቢሆንም ግን ሺንሱኬ የተባለው ሰው ተማሪዎቹን እንዲረጋጉ ያደርጋቸዋል። ያንን ሰውንም ማን እንደሆነና አባቱንም ያውቀው እንደሆነም ይጠይቀዋል። ጄምስ ራይትም የኤርፎርስ ኮማንደር መሆኑን በመናገር ራሱን ያስተዋውቀዋል። በታን ከተማ ውስጥም በነበረው ጦርነት ላይ ከእሱ አባት ጋር የጦርነት ጊዜን አሳልፈዋል። ሺንሱኬም አባት ውስጥ ስለ አንድ የውጭ ዜግነት ስለነበረው እናም የተለያዩ የጃፓን የድብድብ ቴክኒኮችንና የተከለከለውን ቴክኒክ እንኳን ጨምሮ ሳይቀር በደንብ ይችል ስለነበረ ሰው የነገረውን ታሪክ ይናገራል። ጄምስንም እዚህ በተመለከተው ሰዓት ላይም ያ ሰው ይሄ ይሆናል ብሎ በማሰብ ተማሪዎቹ ከዚህ ሰው ጋር እንዲፋለሙ ይናገራል። ተማሪዎቹም አንድ በአንድ ከእሱ ጋር መፋለም ይጀምራሉ። ቢሆንም ጄምስ ግን በእነሱ አቅም የሚሸነፍ አይነት ሰው አልነበር ነበር ሸንሱኬም ድብድቡን በማስቆም ጄምስ ለምን እዚህ እንደመጣ ይጠይቋል ጄምስም የመጣው ካለፈው የጦርነትና የእስር ቤት ውስታው ጋር ነበረ የፊልም ፕሪዝነር ኦፍ ትዕይንቱም የሚጀምረው በ1942 ወይም ከ8 ዓመት በፊት በባታን ፔንዙዌላ ፊሊፒንስ ውስጥ ነው። ጃፓንም በደቡብ ምስራቅ ኤዥያ ውስጥ የሚገኘውን ምሽግ ለመቆጣጠር ስትል እየተዋጋች ትገኛለች። በዚህም ውጊያ ሶስት ወራትን ያክል ልታሳልፍ ችላለች። ጄምስም የጠላት ጦር እሱ የነበረበትን ፕሌን በመምታቱ ምክንያት ፕሌኑ እንዲከሰከስና እዛው ጫካ ውስጥ እንዲወድቅ ሊያደርገው ችሏል። ከተላኩት ሰዎችም ሊተርፍ የቻለው እሱ ብቻ የነበረ ሲሆን በጫካ ውስጥም ብቻውን ለመትረፍ መታገሉን ይጀምራል። የጃፓን ወታደሮችም ጠዋት ላይ በጫካ ውስጥ በትናንትና ዕለት ወድቆ የነበረውን እንግሊዛዊ ካለ በሚል ፍለጋቸውን ይጀምራሉ። ጄምስም ተደብቆ ከጠበቃቸው በኋላም ልክዛ በደረሱበት ሰዓት ላይ ከነሱ ጋር ይፋለማል። አንደኛው ወታደርንም ሲገፈጥረው ተደብቆ የነበረ ቦምብ ላይ በማረፉ ምክንያትም ይፈነዳል። ይህም ጄምስ ያለበትን ቦታ ሌሎች ወታደሮች እንዲያውቁ ያደርጋቸው ነው። ለዚህ ይመራቸዋል። እሱም ከነሱ ለማምለጥ ይሮጣል። ቢሆንም ግን ከበው ይዙታል። ኮርፖራል ሂራኖም ቢላውን ጥሎ እንዲበረከክ ይነግረዋል። ሂራኖም ሊተኩስበት አሰቡ የነበረ ቢሆንም ነገር ቡድን በመጨረሻ ሐሳቡን ለመቀየርና ጄምስንም ወደ ወና ቦታቸው ለመውሰድ ይወስዳል። የጃፓን ወታደሮች ካምፕ ወደሚገኝበት ቦታ ይወስዱታል። ይህም ካምፕ ይመራ የነበረውም በኮሎኔል ኢቶ ነበረ። ኢቶም ጄምስን ከመጡት ወታደሮች ውስጥ ብቻውን የተረፈው እሱ መሆኑ ይጠይቀዋል። ቢሆንም ጄምስ ግን ምንም ምላሽ አይሰጠው። ለሂራኖም እዛ በታሰሩት የአሜሪካ ዜግነት ባላቸው ሰዎች ፊት ለፊት ጄምስን እንዲገሉት ያዘዋል። በቦታው ላይም ሂራኖ ጄምስን እንዲበረከቅ ይነግረዋል። ሁለቱ ወታደሮችም ከጎኑ ሆነው የሚፈጠረውን ይመለከታሉ። ልክ ሂራኖም ሰይፉን መዞ ሊገለው ባለ ሰዓት ላይ እጁ የታሰረው ጄምስ ወዲያውኑ ጥቃት ለማድረስ ተዘጋጅቶ ስለነበረ ሶስቱ ወታደሮች ላይ ጥቃት ማድረስ ይጀምራል። አንድ ጥቃት ደርሶበት የነበረ ፕሌን ወደሚገኝበት ቦታ ይደርሳል። የጃፓን ወታደሮችም ወደሱ ጋር ቀርቦ ስለነበረ በድጋሚ ከነሱ ለማምለጥ መሮጡን ይቀጥላል። ነገር ግን በዚህ ጊዜ ባላሰበው ወጥመድ ይያዛል። ማምለጥ ሳይችልም ወታደሮቹ በድጋሚ ወደ ኮሎኔል ኢቶ መልሰው ያመጣል። እሱም ለበላይ አካሎቹ የሚያደርስላቸውን ሪፖርት እያዘጋጀ ነበረ። ኢቶም ኢንዶን ጄምስ እስካሁን እንዴት በሕይወት ሊኖር እንደቻለ ይጠይቀዋል። ሂራኖም ለምን ሊገድለው እንዳልቻለም ነበር የጠየቀው። ቢሆንም ኢንዶ ግን ጄምስ ሂራኖንና ሁለት ወታደሮችን እንደገደለ ይነግረዋል። ከዚያም ሊያመልጥ ሲሞክርም በወጥመዳቸው ውስጥ ገብቶም ሊያመጡት እንደቻሉም ነበር የተናገረው ይህም ኢቶን የሚያናድደው ነገር ነበረ። ምክንያቱም ከሂራኖ ጋር በውትድርና ካሳለፉበት ከመጀመሪያው ቀን ጀምሮ የሚያየው እንደ ወንድሙ ነበር። ቢሆንም አሁንም ግን ጄምስ ላይ ጥቃት ሊያደርስ አልፈለግም። ለጄምስም ጥሩ እንቅልፍ እንዲያገኝና በቀጣዩ ቀን ግን ጥሩ ሞት እንደሚጠብቀው ይነግረዋል። በዛን ቀን በታሳሪዎቹ ቤት ላይ ጄምስ ሌሎች ታሳሪዎችን ያገኛል። ቢርዲም ራሱን ለጄምስ ካስተዋወቀ በኋላ ጄምስ እንዴት እዚህ ሊመጣ እንደቻለ ይጠይቀዋል። ጄምስም እሱና ሌሎች ዘጠኝ ተዋጊዎች እንዲረዷቸው ተልከው ሊመጡ እንደቻሉ ይናገራል። ሌሊት ላይም ጠላት ፕሌናቸውን ማጥቃት በጀመረበት ጊዜ ላይ ውጊያቸው ራስን ወደ ማትረፍ ሊቀየር እንደቻለና የእሱን ፕሌን በመመታቷ ምክንያት ተከስክሳ ከነበሩት እሱ ሊተርፍ እንደቻለ ይናገራል። በቀጣይ የአሜሪካ ወታደሮች ቡድን መሪ የነበረው ጌብርኤል ጄምስን ይተዋወቀዋል። የካምፑን ሕጎችና ከካምፑ ውጭም የሚያሰሯቸውን ከባባት ስራዎችንም ይነግረዋል። ከዚያም በእነሱ ትልቅ ደረጃ ያለው በአሁኑ ጊዜ ግን ታሳሪ ሊሆን የቻለው ሰው ኮሊንስ እንደሆነም ይነግረዋል። እሱም በሌላኛው የእስር ክፍል ውስጥ ስለሚገኝ ከጄምስ ጋር ሊገናኝ የሚችለው በቀጣዩ ቀን ሊሆን እንደሚችል ይነግረዋል። ቢሆንም ጄምስ ግን ለእሱ ምናልባት ቀጣይ ቀን ሊኖር እንደማይችል ይናገራል። ምክንያቱም የኢቶን ዋና ሰው ሊገል ችሏል በቀጣዩ ቀን ጠዋት ላይ ኢትዮ ወታደሮቹ ማርሻል አርት ሲማሩ ይመለከታል። ከደቂቃዎች በኋላም ጄምስን ወደ ፊልሚያ ቦታው ያመጡታል። እሱም ሊገደል ወደዚህ ሊመጣ እንደቻለም ነበር ያሰበው። ሂሮሺም ወደ እሱ ጋር ከመጣ በኋላ ሰይፉን በመምዘዝ ጄምስን ይዞት የነበረውን ገመድ ይፈታለታል። እሱን ከመግደል ይልቅም የካምፑን ህግ የጣሱ ሶስት ታሳሪዎችን ወደ መደባደቢያው ያስገቧቸዋል። እነሱንም እንዲፋለሙ የሚያደርጓቸውም በካምፕ ውስጥ ካለው ጠንካራ ተዋጊ ከሆነ ከኮጂ ጋር ነበረ። ኮጂም ሶስቱን ታሳሪዎች በቀላሉ መቶ ያሸንፋቸዋል። በቀጣይም ጄምስ ከኮጂ ጋር እንዲፋለም ይደረጋል። የተደበቀ ችሎታውም በአንድ የእግር ምትና በአንድ የእጅ ምት ኮጂን እንዲያሸንፉ ያደርገዋል። ይህም ለኮጂ እስከ ሞት ድረስ የሚያደርሰው ምት ነበረ። የኮጂ መሞትም ኢቶን ያናድደዋል። የጄምስ ቴክኒክም ከሚጠቀሙት የድብድብ ታክቲኮች በሙሉ የተለየ እንደሆነም ይናገራል። ለኢንዶ የሚጠቀመው የተከለከሉ ቴክኒኮችን በመሆኑ ምክንያት በቅርብ ጊዜ እንደሚገሉት ይነግረዋል። በቀጣይ ጄምስ ካፒቴን ኮሊንስን ያገኘዋል። እሱም በጥሩ ሁኔታ የሚተዋወቀዋል። ኮሊንስም ወደ ክፍላቸው ከጋበዘው በኋላ ቢርዲ በዛው እስር ቤት ውስጥ ይሰራ የነበረውን አልኮል ለመጠጣት ይዘጋጃሉ። ኮሊንስም ስለ ጄምስ ያለፈ ታሪክና ስለ ማርሻል አርት ቴክኒኩም ይጠይቀዋል። ጄምስም በኢንግላንድ ተወልዶ ያደገው ግን በሆንግ ኮንግ እንደሆነ ይናገራል። አባቱም በዛ ከተማ ውስጥ በአንድ የጨርቃ ጨርቅ ካምፓኒ ውስጥ ይሰራ ነበረ። አባቱ ከሞተ በኋላም ወደ ኢንግላንድ ከተማ ሊመለስ ችሎ ነበር። ቢሆንም ግን በተለያየ ጊዜ እየመጣ በሆንግ ኮንግ እና በታይላንድ የማርሻል አርት ችሎታውን ሲያሳድግ ነበረ። ብዙም ሳይቆይ ኢንዶ በመምጣት ጄምስን ወደ ኢቶ ይዞ ትሄዳል። እሱም በደረሰበት ጉዳት ምክንያት ቴሊሳ ከተባለ ታሳሪ የሕክምና አገልግሎትን እያገኘ ነበረ። ኢቶም ጄምስ ስለሚጠቀመው የተከለከለ የማርሻል አርት ችሎታም ይጠይቀዋል። ጄምስ ግን በግልጽ ሊናገር አልፈለገም። ቢሆንም ኢቶ ግን የት ሊሰነጥን እንደቻለ ያወቀ ይመስላል። ኢቶም ከጄምስ የወሰደበትን የክብር የአንገታ ብልን ሊመልስለት አስቦ ነበር። ቢሆንም ግን በዛን ሰዓት ደግሞ ሀሳቡን በድጋሚ ይቀይራል። ምክንያቱም ጄምስን በቀጣዩ ቀን ሊያስገድለው ደግሞ አስቧል። ከዚያም በቀጣይ ጄምስ ራሱን በማዘጋጀት ወደ ፍልሚያው ቦታ ይገባል። እዛም ሶስት የጃፓን ወታደሮች ከሱ ጋር ለመፋለም ራሳቸውን አዘጋጅተው እየጠበቁት ነበረ። ጄምስም ጥሩ በመፋለም በቀላሉ ያሸንፋቸዋል። ኢቶ የሚመለከቱ የነበረውን እይታ ውስጥ ሆኖ ነበረ። ጄምስም ወታደሮቹን እስከ ሞት ድረስ ስላልተፋለማቸው አለማቸው። ኢቶ ወታደሮቹ በመሸነፋቸው እንዲገደሉ ያዛል። ወደ ተሳሪዎቹ ስንመለስ ጌብሪኤል ሁሉም በቀጣዩ ሳምንት ውስጥ ወደ ሌላ ካምፕ ሊዘዋወሩ እንደሚችሉ ይናገራል። አዲሱ ካምፕ ደግሞ ከዚህ በላይ መጥፎ ነበረ። ስለዚህም ማምለጥ አለባቸው፣ አለበለዚያ ግን ቀስ በቀስ እዚሁ መሞታቸው እንደማይቀር ይናገራል። እርዳታ ለማግኘት ደግሞ ሬዲዮ ማግኘት ይኖርባቸዋል። ሬዲዮ ደግሞ የሚገኘውና የሚሰራው በማማው ላይ ስለነበረ ሁሉም የወታደሮቹን ትኩረት በአንድ ነገር ለመሳብና ጄምስም ይህንን እድል ተጠቅሞም ሬዲዮኖቹን እንዲያመጣ ሀሳብን ያመጣሉ። ባሰቡት መሰረትም ድብድብን ያስነሱና ወታደሮቹም ወደዛ እንዲመጡ ያደርጋሉ። ጄምስም ይህንን እድል በመጠቀም ወደ ማማው ላይ በመውጣት አንደኛውን ሬዲዮ ይወስዳል። ለማምለጥ በሚሞክርበት ሰዓት ላይ ግን ቴሬሳ ትመለከተዋለች። እሷም ልክ እንደሱ የማምለጥ ፍላጎት ስለነበራት ግን ልትናገርበት አልፈለገችም። ማታ ላይ ቢርዲ ለጄምስ ይህንን ሬዲዮ መጠቀማቸው ሊያጋለጣቸው እንደሚችል ና ችግር ሊያመጣባቸው እንደሚችል ያቅ እንደሆነ ይጠይቀዋል። ጄምስም አደገኛ መንገድ እንደሆነ ያውቃል። ነገር ግን ሌላ ምርጫ እንደሌላቸው ይናገራል። ለቢርዲ የጃፓን ወታደሮች የተናገሩትን ነገር በሙሉ ጽፎ እንዲያስቀምጥ ይነግረዋል። ምክንያቱም ካሉት ወታደሮች በሙሉ ጃፓንኛን ይረዳ የነበረው ቢርዲ ነበረ። በቀጣዩ ቀን ኢቶ በአደባባዩ ላይ ሁሉንም ይሰበስባቸዋል። ከእስር ቤቱም ሰዎች ማምለጣቸውን ነበር የተናገረው። ይህም ሊፈጠር የቻለው ፖሊሶቹን ለማዘናጋት በሰሩት ስራ ምክንያት ሲሆን ይህንንም ስራ የሰሩት ማን እንደሆኑ እያንዳንዳቸው ላይ እየጠቆመ በመጨረሻ ሁለት ሰዎች ራሳቸውን ያጋልጣሉ። ሁለቱ ሰዎችም ወዲያውኑ እንዲገደሉም ያዛል። ጄምስም አንድ ሀሳብ ይመጣለታል። ወደ ጆንስ ጋርም በመሄድ ከዚህ በፊት ከእስር ቤት ያመለጡት ሰዎች በየት በኩል ሊያመልጡ እንደቻሉ ይጠይቀዋል። ጆንስም በመጀመሪያ ሊነግረው አልፈለገም ነበረ። ነገር ግን በጨቀጨቀው ሰዓት ላይ በመጨረሻ ቤት በኩል እንደወጡ ይነግረዋል። በዛን ቀን ማታ ላይ ጄምስ እቅዱን ያወጣል። ጫማውንና ትራሶቹን በመክተት አልጋው ውስጥ እንዳለ በማስመሰል ሰዎቹ ባመለጡበት በኩል ይወጣል። ሂሮሺም ወደ ፍላቻ ውስጥ ገብቶ ያጣራል። የጄምስንም አልጋ ሲመለከተውም ተጠራጥሮ ነበረ። ቢሆንም ግን ምንም ሳይል ከዛ ይወጣል። ውጭ ላይ ጄምስ በጫካ ውስጥ መጓዙን ይቀጥላል። ከራቀም በኋላም ሬዲዮኑን በመክፈት በሬዲዮ ላይ ይሰማ የነበረ የናቫሆል ቋንቋ ንግግርን ይሰማል። ይህንንም ይናገሩ የነበሩትም የአሜሪካ ወታደሮች ነበሩ። ነገር ግን መልዕክቱ በደንብ ስላልገባው ለመመለስ ይወሰዳል። ከመመለሱ በፊትም ወድቆ የነበረውንና ነገር ግን ከባድ ጉዳት ያልደረሰበትን ፕሌን ይመለከታል። ከዚያም በቀስታም ወደ ክፍሉ ይመለሳል። ከዚያም ጄምስ ለኮሊን እና ለጌብሪኤል በትላንትና ዕለት ማታ ላይ የተመለከተውን ነገር ይነግራቸዋል በጨለማ ውስጥ ለማየት ቢቸገርም ነገር ግን የአሜሪካ ወታደሮች ወደ እነሱ ጋር እየቀረቡ ሊሆን እንደሚችልና የናቫል ቋንቋም ሲናገሩ እንደሰማም ይናገራል ምን እንዳሉ ባይገባውም ነገር ግን ቋንቋው ምን እንደሆነ ያቅ ነበረ ከዛ በተጨማሪም በጫካው መሀል ላይ ተቀምጦ የሚገኘውንም ፕሌን እንደተመለከተም ይናገራል ለማምለጥም ያንን እንዲጠቀሙም ነበር ሀሳቡ ቢሆንም ኮሊን ግን ይህን ሀሳብ አልወደደው ምክንያቱም ፕሌኑ ኤንጂን አልነበረው ጄምስም ልምድ ያለው ካፒቴን ከእነሱ ጋር ከሆነ በዝቅታ በመጓዝ ከዚህ መውጣት እንደሚችሉ ይናገራል። ትንሽ ርቀት ከተጓዙ ነፃ ወደ ሆነው ቦታ ማረፍ እንደሚችሉም ነበር የተናገረው። ከትንሽ ቆይታ በኋላ ሌሎች ወታደሮች ወደ ኢቶ ጋር ይዘው ይወስዱታል። ኢቶም ጄምስ ወይም በእስር ቤት ውስጥ የሚገኙት የእሱ አጋሮች የናፋሆል ቋንቋን ይገባቸው ከሆነ በሚል ይጠይቃቸዋል። ጄምስም ሊመጣባቸው የሚችለውን ነገር በማሰብ ስለ ናፋሆል ቋንቋ ምንም እንደማያውቅ ይናገራል። ይህንንም ቋንቋ የሚናገሩትም በአሜሪካ ውስጥ የተወለዱ ሰዎች በመሆናቸው እሱን ያስተማረው ደግሞ ምንም አሜሪካዊ እንደሌለም ይናገራል። ኢቶም ጄምስን ሊያምኑ አልቻለም። ስለዚህም ሰዎቹን ጄምስን ከባድ ቅጣት ወዳለበት ቦታ እንዲወስዱትና እንዲቀጡት ይናገራል። ኢንዶም ጄምስን ለመግደል ሀሳብን ያቀርባል። ቢሆንም ግን ኢቶ አልተቀበለው። የአሜሪካ ወታደሮች ወደነሱ እነሱ እየቀረቡ መምጣታቸውንና እና በጄምስ መኖር ምክንያት ደግሞ የብሪቲሽ ወታደሮች ወደ እነሱ ጋር ሊመጡ እንደሚችሉም ይናገራል። ይቶም የናቫሆል ቋንቋን አይረዳም ነበረ። ቢሆንም ግን መጥፎ ነገር እየመጣባቸው እንደሆነ ውስጡ ነግሮታል። ሌሎች ታሳሪዎችንም ከመጠየቁ በፊትም ይቶ እንደ ምሳሌ እንዲሆናቸው በሚል ጄምስን ለመግረፍ ይወስናል። የጄምስንም እጅ ካሰሩም በኋላም ወታደሮቹ በእንጨት እሱን መግረፍ ይጀምራሉ። እጁም ከተፈታበት በኋላ ግን አንድ ወታደር እሱን መደብደቡን ይቀጥላል። በዚህም ንዴት ውስጥ የገባው ጄምስም በንዴት ሶስቱንም ወታደሮች ይመታቸዋል። ኢንዶ ግን በጠመንጃው ሰደፍ ከመታው በኋላ እንዲወድቅ ያደርገዋል። ሌላ ትእዛዝንም እየጠበቀ የነበረ ቢሆንም ኢቶ ግን ምንም አይነት ትእዛዝን አልሰጠው። ይልቁኑ መደባደቢያ ቦታው ላይ በመሆን የተለያዩ ታሳሪዎች ላይ መተኮስ ይጀምራል። ከሁለት ቀን በኋላ ጄምስ ይነቃል ራሱንም ያገኘው የጃፓን ወታደሮች የታከሙበት በነበረው ቦታ ላይ ነበረ ለሶስት ወራት ያክል በዚህ እስር ቤት ውስጥ የነበረችው ቴሪሳም እዚያ ያመጡት የኢቶ ሰዎች እንደሆኑ ትነግረዋለች። ጄምስም በካምፕ ውስጥ ስላለው ሁኔታ ይጠይቃታል ቢሆንም ቴሪሳ ግን ስለዚህ መልስ ከመስጠቷ በፊት አንድ የጃፓን ወታደር ይመጣና እንድትወጣ ያስገድዳታል በዛን ቀን ማታ ላይ ጄምስ በሰማው የተኩስ ድምፅ ምክንያት ይነቃል ከፊት ለፊቱም ኢቶ ቆሞ ነበር ያገኘው ኢቶም ተኩሱ የሚተኮሰው ለሱ ሰዎች እንደ ማስጠንቀቂያ እንደሆነ ይናገራል። ከዚያ ያመለጠ ሰው እንደሚገደል ማስጠንቀቂያ ነበረ። ጄምስም በትንሽ ጊዜ ውስጥ ከሕመሙ ስላገገመ ደስ ብሎታል። ጄምስም ካሰልጣኙ የወረሰውን የባዶ እጅ ቴክኒክን ሊያስተምራቸው ይችላል ማለት ነው። ምንም እንኳን ኢቶ የናቫሆ ቋንቋ ባይገባውም ነገር ግን የእውነት ትልቅ ነገር እየመጣ መሆኑን እርግጠኛ ነው። ከባድ ምትም የሚሰነዘረባቸው ከሆነም እዛ ውስጥ ያሉት ሁሉም መሞታቸው እንደማይቀርም ይናገራል። በቀጣይ ጄምስ ወደ እስር ቤት ክፍሉ ይመለሳል። እዛ የነበሩትም ስለ ደህንነቱ ይጠይቁታል። ቢርዲም ከሬዲዮ ያገኘውን አዲስ መረጃን ያካፍላል። የአሜሪካ ወታደሮችም በትላልቅ ደረጃ ላይ ይገኙ የነበሩ የጃፓን ወታደሮችን በጦርነት የታገቱ የትኛውንም እስረኞች ላይ ጥቃት እንዳያደርሱ ከእነሱ ጋር ስምምነት አድርገዋል ነገር ግን አንድ የጃፓን ወታደር እስረኞች ላይ ጥቃት ሲያደርስ ወይ ደግሞ ከዚህ በፊት ጥቃት እንዳደረሰ የሚያሳይ ምልክት ከተገኘባቸው እነሱን የሚያጠፏቸው ይሆናሉ። ጄምስም የጃፓን ወታደሮች ምናልባት በተስፋ መቁረጥ ስሜት ውስጥ ሆነው በካምፕ ውስጥ የሚገኙትን ታሳሪዎች በሙሉ ሊያጠፉ እንደሚችሉ ይናገራል። ስለዚህም በቶሎ ከዚህ ማምለጥ ይኖርባቸዋል። ለማምለጥ ይረዳቸው ከሆነም በሚል ያንን ለማረጋገጥ ከዚህ በፊት እሱ ተመልክቶት የነበረውን ፕሌን ጌብሪኤል እና እሱ አንድ ላይ ሄደው ድጋሚ ሊመለከቱት ይወስናሉ። በጨለማ ውስጥም በቀስታ ሆነው ጋርዶቹ ሳይመለከቷቸው ይዘው ይወጣሉ። ነገር ግን እዛ ከመድረሳቸው በፊት ሽንቱን እየሸነ የነበረ አንድ ወታደር ድንገት ድምፃቸውን ይሰማል። ከደቂቃዎች በኋላ ሂሮሺም ታሳሪዎቹን ለመመልከት ይሄዳል። ጄምስም ወዲያውኑ ይህንን በመመልከት ሂሮሺን አንድ ላይ ይዙታል። ጌብሪኤል ሊገድለው ቢያስብም ነገር ግን ጄምስ ያስቆመዋል። ሂሮሺም ምናልባት ሊረዳቸው እንደሚችልም ይናገራል። ጉዟቸውን በቀጠሉበት ሰዓት ላይ ገን ኮሊን አንደኛውን ጠባቂ ሲገሉ ይመለከታሉ። ይህም ፕላናቸውን በሙሉ የሚያበላሽ ነበረ። ስለዚህም ወዲያውኑ እየሮጡ ወደ እስር ቤት ክፍላቸው ተመልሰው ይገባሉ። ልክ እንደተመለሱም የጃፓን ወታደሮች የወጣት ታሳሪ ካለ በሚል ለማጣራት ይመጣሉ። ታሳሪዎቹንም አንድ በአንድ የሚቆጥሯቸዋል። በቀጣዩ ቀን የኢትዮ ሰዎች ኮሊንን መቅጣት ይጀምራሉ። ኢቶም ከታሳሪዎቹ መካከል ማታ ላይ ከእስር ቤት ክፍላቸው የወጡ እንዳሉና ወጥተውም ደግሞ ጋርዶቹ ላይ ጥቃት እንዳደረሱ ይናገራል። ስለዚህም ይህን ያደረገው ሰው ራሱን እንዲያጋለጥ ነበር የፈለገው። ጄምስም ወደፊት በመምጣት ጥፋተኛው እሱ እንደሆነ ይናገራል። የጠየቀውም እሱ ብቻ እንዲቀጣ ነበረ። ኢቶም ጄምስ ጋርዱን እንዴት ሊገል እንደቻለ በአንደኛው ታሳሪ ላይ እንዲያሳያቸው ይነግረዋል። ጄምስም የተከላከለውን ቴክኒክ ሊያሳያቸው ነበር የጠየቀው። ጄምስ ግን ይህንን ሊያደርግ አልፈለገም። ከዚያም ኤንዶ ራሱ ታሳሪውን ይገለዋል። ኢቶም ሶስቱን ወታደሮች ወደ መደባደብ ቦታ እንዲገቡና ኮሊነን እንዲፋለሙት ይነግራቸዋል። ሀሳባቸውም ኮሊነን መግደል የነበረ ቢሆንም ኮሊንግን ግን በኃይለኛው ከነሱ ጋር በመፋለም ከባድ ጉዳት ያደርስባቸዋል። ኢቶም ለታሳሪዎቹም ከዚህ በኋላ ጠባቂዎቹ ላይ ጉዳት ያደረሰ ሰው እንደሚገደል ይናገራል። ለጂምስም አሁን ላይ ምንም እንኳን በጦርነት ምክንያት የታሰሩ ታሳሪዎች በመሆናቸው ከአሜሪካ ወታደሮች ጋር ስምምነት ስላላቸው የተጠበቁ ይሁን እንጂ ነገር ግን ነገሮች ከተባባሱ የዚህ እስር ቤት መሪ እሱ በመሆኑ ምክንያት ትዛዙን ሳይጠብቅ ራሱ ሊገላቸው ችል ይናገራል። ጄምስን በንዴት ውስጥ ሆኖም እሱን እንዲፋለሙ ይጠይቀዋል። ቢሆንም ኢቶ ግን ጎበዝ ታዋቂ ሊያሸንፈው የማይችለው ድብድብ ውስጥ ራሱን እንደማይከት ይናገራል። ወደ እስር ቤቱ ቦታ ስንመለስ ጄምስ ለቡድኑ በዚህ ቀን ማታ ላይ ማምለጥ እንዳለባቸው ይናገራል። ዩዲ መጀመሪያ ለአሜሪካ ወታደሮች መልእክት መላክ እንዳለባቸውና ይህም አትሳ የሚባለው ኮድ እንደሆነ ይናገራል። ጌብርኤልም በሐሳቡ ይስማማል። ጃፓኖቹ ስለ ስራቸው ሳያውቁ በፊትም ይሄን ሊያደርጉ የሚችሉትም አሁን እንደሆነም ይናገራል። ማታ ላይ ጄምስ እና ጌብርኤል ከእስር ቤቱ ይወጣሉ። ጌብርኤልም በሬዲዮ ላይ አትሳ የሚለውን ቃል ይናገራል። በዚህም ምክንያት ምላሽ ያገኛል። ያሉበትንም ቦታም ለወታደሮቹ ከተናገሩም በኋላ ወደ እስር ቤት ክፍላቸው ይመለሳሉ። ቢሆንም ሲመለሱ ግን በእስር ቤቱ ክፍል ውስጥ ምንም አይነት ሰው አልነበረም። የጃፓን ወታደሮችም ወደ ውስጥ በመግባት ይዟቸዋል። ጄምስና ጌብርኤልም በነቁ ሰዓት ላይ ራሳቸውን ያገኙት እርስ በርስ ታስረው ነበረ። ቴሪሳና አናም ወደ ውስጥ ከገቡ በኋላ የታሰሩበትን ገመድ ቴሪሳ ትፈታላቸዋለች ም ፕሌኖ አየር ላይ ሆና የጃፓን ወታደሮች ላይ ጥቃት እያደረሰች መሆኗን ትናገራለች። ምናልባት ካስፈለገው በሚልም ቢላው ለጄምስ ትሰጠዋለች። ከዚያም አራቱ ሬዲዮኑን ለማግኘት በድብቅ መጓዝ ይጀምራሉ። በዚህ ጊዜም ታሳሪዎች በጃፓን ወታደሮች ያለምንም ርኅራሄ ተቆስባቸውና ይገደሉ ነበረ። ዋናው ሬዲዮም እንደተበላሸ በሚመለከቱበት ሰዓት ላይ ጄምስ የመጨረሻውን እና ያለውን ሬዲዮን ለመውሰድ ሲሄድ ወደዛ ቦታ ለመሄድ ይወስናል ወደ ማማው ላይ ሊወጣ ያሰበ ቢሆንም ነገር ግን ቴሪሳ በማስቆም እሷና አና የጠባቂውን ትኩረት እንደምትስብለት ትነግረዋለች። ቴሪሳና አናም ጠባቂውን ካስቆሙት በኋላ ይገሉታል። ጌብሪኤልም በማማው ላይ ሬዲዮኑን ካገኘ በኋላ ለአሜሪካ ወታደሮቹ መልእክቱን ያስተላልፋል። ያሉበትንም ቦታም ፍሌሩን ተኩሰው እንደሚያሳያቸው ነበር የተናገረው። ጌብሪኤል ምልክቱን በሚልክላቸው ሰዓት ላይ ጄምስ ወደ ጃፓን ወታደሮች ይተኩሳል። ምክንያቱም ታሳሪዎቹን ሰብስበው ሊገሏቸው ተዘጋጅተው ነበረ። ይህም ካምፑን ወደ ሌላ ጦርነት ውስጥ የሚያስገባ ነበረ። ጌብሪኤልም ለኢንዶ ባለው ጥላቻ ምክንያት ባዶ እጁን ነበር ከሱ ጋር የተፋለመው። በሱ ሊገደል የተዳረሰ ቢሆንም ነገር ግን ኮሊን በመሃል በመግባት ኢንዶን ያስቆመዋል። ከዚያም ጌብሪኤልን እንዲያመልጥ በመናገር ከሱ ጋር መፋለም ይቀጥላል። ኢንዶን ሊገለው ባለሰዓት ላይም የጃፓን ወታደሮች ተኩሰው ይገሉታል። ኢቶም በድንኳን ውስጥ ሆኖ ጄምስን እየጠበቀው ነበረ። ጄምስን በመጣበት ሰዓት ላይም በካታናው መፋለማቸውን ይጀምራሉ። በፍልሚያቸውም እንደምንመለከተው ሁለቱም የሚቀራረብ ችሎታ አላቸው። ጄምስን በመጨረሻ መንገድ ያገኘና ኢቶን ሊገለው ይዳረሳል ቢሆንም ል ወደዛ በመምጣት ግን ጎትቶ ይወስዷል። ምክንያቱም እነሱን የምታተርፈው ፕሌን ደርሳለች። ወደ ፕሌኑ በሚሄዱበት ሰዓት ላይ ኢንዶ እነሱ ላይ ለመተኮስ ይሞክራል። ቢሆንም ግን ኢቱ ያስቆመዋል። ከዚያም ከሚመጣው ፕሌን ጋር የነሱን ፕሌን ለማያያዝ ገመዱን ያዘጋጃሉ። ከዚያም ፍሌሩን ወደ ላይ በመተኮስም ያሉበትን ቦታም ሊጠቁሙ ችለዋል። የጃፓን ወታደሮችም እነሱን ለማስቆም ይሞክራሉ። ቢሆንም ከፕሌኑ ላይ ይተኮስባቸውና ግን የነ ጄምስን መንገድ ያጸዳላቸዋል። ጄምስም ከራሱ ጋር ሌሎች ታሳሪዎችን ሊወስድ ችሏል። ቢሆንም ሌሎች የቀሩ ታሳሪዎች ግን በዛው ቦታ ላይ ይገኛሉ። ለራሱም በካምፖስት የሚገኙ ሌሎች ታሳሪዎችን ለማዳን ቃል ይገባል። ከዚያም ታሪኩ በፊልሙ መጀመሪያ ላይ የተመለከትነውን ወደ 1950ዎቹ ይመልሰናል። ጄምስም ኢቶ ከአንድ አመት በፊት እንደሞተ ይገነዘባል። ሊሄድ ባለ ሰዓት ላይ ግን ሼንሱኬ ያስቆመዋል። ተማሪዎቹንም በማስወጣትም ያንን ቴክኒክ እንዲያሳዩ ጠይቀዋል። የሻንሱኬ ችሎታንም ከተመለከተ በኋላ ምንም እንኳን ሻንሱኬ ቢሸነፍም ነገር ግን የተከለከለውንና ኃይለኛውን እንቅስቃሴ ያሳየዋል። ጄምስም ኃይለኛውን ምት ካሳየው በኋላ ሼንሱኬ ለጄምስ አንድ ትንሽ ሳጥንን ይሰጠዋል። ይህም በአባቱ የተተወ ሲሆን ኢቶ ጋር የነበረው የጄምስ አበልን ነበር የሰጠው። ልክ እዚህ ጋርም ፊልሙም ያበቃል። ይህን ይመስል ነበር። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ግን ቻው።